የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲሱ ፔንታውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ አንድ እስከ ባለ አራት መኝታ በተለያዩ የካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10 ፐርሰንት ቅድመ ክፍያ ከ60 ፐርሰንት የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ከነሸማቾቹ ለሽያጭ አቅርበናል። የማስታወቂያ አይተው ለሚመጡ አስር ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ። እገድላችኋለሁ፣ አጠፋችኋለሁ፣ ልጠፉ ይገባችኋል፣ የኔን ካሴት አቃጥላችኋል ሚል መልእክት የነገረነሱ ለሀገር ካለው ሰላም አንድነትና ፍቅር አንጻር የሚያደርሰው ተጽዕኖ ለምን አይሉንም አሁን ጥቁር ልበሱ ኢየሱስ ላይ የተለያየ መንፍቅና ትምርቶች ትምህርቶች ይነሱ ስለነበር እነዛን ለመለየት ቤተክርስቲያን በየጊዜ ጉባኤ እያረገች አይደለም መጽሐፍ ሰው ትለያለች ሙዳየ ምጽዋት ቢሰበር ዝም ይባላል ክርስቲያን አድርገሻቸው ሲሞቱ እንዴት አትከለክልላቸው አ እኛ ኮ አባቶች ናቸው ክርስቲያን አድርጓቸው ጳውሎስ በሚሰብከው በጌታ በኢየሱስ ስም እናምልሃለን ውጣ ይላሉ አጋንንቱ ራሱ ምን አላቸው? ኢየሱስን አውቀዋለሁ አለ። ጳውሎስንም አውቀዋለሁ እናንተስ ማናችሁ? ሌላ ኢየሱስ የሚሰብክ አለ? የቱ ሐዋርያት ያልሰበኩት ማለት ነው። ለቅሶ ሲገባበት ሰው፣ ሀዘን ሲገባበት ሰው ሃይማኖቱ ምን ነበረ አይባልም። ሰው ነው። ሲገሉሽ እንኳን ገደሉሽ ካልኩ አምፓርት ኦፍ ኢት ማለት ነው። የዚያ ነገር አካል ነኝ ማለት ነው። እየተስማማው ነው ማለት ነው። የተሰጠ መግለጫ ለከሲኖዶሶ ግን ይሄ ነገር በቂ ነው ወይ ሰአ ባንጋፈ ጨርሴ ሁላን ጀጃምሴ ጎረቤት ይሄ ባለቤት ቀንዷን የሰበራትላ ጎረቤት አይሆን ያጠፋት ማለት ነው። ቤተክርስቲያኒቱ ምን ያህል ምን ያህል እንደሚጠላት እየተናገረ ነው። እድሉን ቢያገኝ እሱም የዛ አካል ተሳታፊ እንደሚሆን እንደሚገድለን እየነገረን ሙስሊሞች ዝም በማለታቸው በጣም ታዝብ ያሉ በጣም ተገርም ያሉ። ገድለውን እኮ ለምን ተገደል ብለን ስናለቅስ እንዴት ታለቅሳላችሁ ብለው ይሉናል። ይሄ ግን እየሆነ ያለበት ምክንያት ምንድን ነው? ምናልባት ዘመን ቤተክርስቲያኒቱ ላይ ዘንበል ስላለባት ህዝቡ ምን ማድረግ አለበት፣ በእንደዚህ አይነት ሰዓት ባይዞ በጣም ከሞት የሞት ሞት ምን እንደሆነ ታውቂያለሽ? ለሞትሽ እውቅና ሲነፈግ ገድለውሽ ለመሞትሽ እውቅና ሲነፈግ ያውም 25 ሰው ሞቶ በዚያ ቅጽበት ውስጥ የተሰጠው መግለጫ ከገዳዮቹ ጋር ምንም ያን ያህል የተለየ ሰፊ ልዩነት የለው። ተኪዶም መጽናናት አለባቸው፣ ሂዶ ማየት አለባቸው። እንዲሁም የሀገር ስብከቱ ሊቃነ ጳጳሳት ኦርቶዶክስ ለመሆናቸውን በምን አውቃለሁ ነው ያሉት። ይሄ ጭራሽ አባትነት ሽታም የሌለው ሌላ ሌላ ታሪክ አሁን ኦርቶዶክስ ተዋህዶ ቤተክርስቲያን እሱን ለማጥቃት ብላ የዘረጋችሁ መዋቅር አለ ወይስ? ይሄ ስርዓት በፊትም ነበረ። ክርስቲያኖች ውጭ ነው የሚያድሩት፣ ቤት አያድሩ፣ ቤታቸው ገብተው አይተኙም። ምክንያቱም ድንገት ይመጣሉ፣ ድንገት ይገሏቸዋል። ተመለስ ብላ እምቢ ሲል ሰውዬውን እራሱ ታወጣለች እኮ እንኳን ካሴቱን። ሰውዬው ወጥቶ የለብህ። እገሌ ሞተ ተብለንስ ምን እንቀመጣለን? ሀዘን እንቀመጣለን፣ ለቅሶ እንቀመጣለን። እንኳን ሞተ ካለ ሰው ከምን ወገን ነው? ኢሚዲየትሊ ከሰይጣን ወገን። ከጀርባ እጁ ሊኖርበት ይችላል ነው በሻሸመኔ በነበረ የበነበረ ሰዓት የቤክሳይቱ መግለጫ አቅም ያጣ መሆን ይሄ ጉልበት የሌለው ጠንከር ያለ ምንም ደግሞ ይሄ የምሬት እንትን ማይሰማበት በመሆኑ የዞኑ አስተዳደር ምን አለ? የተጨፈጨፈ ኦርቶዶክሳዊ የለማል። በስሙ ልናምን ብቻ አልተጠራንም፣ በስሙ ደግሞ መከራ ለመቀበልም ጭምር ስለሆነ በስሙ መከራ እየተቀበልን በሰማይ ያለው ነጩ ልብስ እንወስዳለን። ልታዝኝላቸው የሚገባ የሚገቡ ሰዎች ናቸው። በኑሮ እንኳን የሚያሳዝኑ ሰዎች ናቸው። ሰው ላይ የሚደርሱ አይደሉም። እነርሱ የራሳቸው ኑሮ በገጠር የሚኖሩ ሰዎችን በዚህ ልኬት ለማሰብም አይበቁም ነው። በቃ እንደ ሰው ራሱ ለማሰብም አይበቁም። እና እንኳን ተገደሉ እንኳን እንደዚህ ሆኑ፣ ወይ ደግሞ ይሄ ነገር የሆነባችሁ ከእናንተ ክፋት የተነሳ ነው ብሎ ለማውራት የሚያስደፍር አደለም አደለም። እና ፍጹም የሆነ የጥላቻ ያየንበትን የእሱን በጣም የከፋ ጥላቻ ያየንበት የበቀል ስሜት ያየንበት እድሉን ቢያገኝ ሊገድለን ሊያጠፋን የሚችልበትን የእሱም የአእምሮ ውጤት ነው ያየነው። አምሮ ውስጥ ያለው ሆዲ አባውን ብቅላ ያወጣል፣ አደለ ጊዜ ሲያገኝ፣ አይሽ በሆዱ የያዘውን በሆዱ የሰበሰበው ነገር ነገረ። እገድላችኋለሁ፣ አጠፋችኋለሁ፣ ልጠፉ ይገባችኋል፣ የኔን ካሴት አቃጥላችኋል ሚል መልእክት ነው የነገረ። ነሱ ግን አይችልም። አሁን ኦርቶዶክስ ተዋህዶ ቤተክርስቲያን፣ እሱን ለማጥቃት ብላ የዘረጋችሁ መዋቅር አለ ወይስ? ይ ስርዓት በፊትም ነበረ። እንደዚህ አንዳንድ ምንፍቅናን ወይም ታህድሱን የሚያስተምሩ ካሴቶች፣ መጽሐፎች ወይም ደግሞ ለየት ሲሉ በአይነታቸው ለየት ያሉ ነገር ሲመጡ ማቃጠል ስርዓት አልነበረም ወይ? ይሄ አዲስ የመጣ ነገር አይደለም። በነገራችን ላይ ምናልባት የሐዋርያት ስራ ምዕራፍ 19 ላይ አንድ ታሪክ እናገኛለን። ደቂቀ አስቄዋ ወይ ደግሞ የአስቄዋ ልጆች የሚባሉ አሉ። አስቄዋ ሊቀ ካህናት ነው። የዚህ የአስቄዋ ልጆች ሰባት ልጆች ነበሩት። እነዚህ ሰባት ልጆች ክፉ መንፈስ ያለባቸውን ሰዎች እየሄዱ ክፉ መንፈስ ያለባቸውን ሰዎች ጳውሎስ በሚሰብከው በጌታ በኢየሱስ እናምልሃለን ውጣ ብለው ይላሉ አሁን ቅዱስ ጳውሎስ እየሰበከ መንገድ ላይ እያስተማረ ክፉ መንፈሳዊ በጌታ በኢየሱስ ክርስቶስ ስም ውጣ ይላል፣ አጋንንቱም ይወጣል። ኢየሱስ ክርስቶስ በሚያምኑ እውነተኛው ጌታ በሕያው እግዚአብሔር ልጅ በእውነተኛው ጌታ በኢየሱስ ክርስቶስ ስም ቅዱስ ጳውሎስ አጋንንትን ያወጣል። ይሄንን ያዩት እርሱን ተከትለው በየስፍራው እየሄዱ ምን ያደርጋሉ? ጳውሎስ በሚሰብከው በጌታ በኢየሱስ እናምልሃለን ውጣ ይላል። አጋንንት ደግሞ ከእነርሱ አይወጡም። እነዚህ የአስቄዋ ልጆች ይሄን ያደርጉ ነበር። ይሄን በሚያደርጉበት ጊዜ እንግዲህ ሊሰሟቸው አልቻሉም አገነቶቹ። እንዲያውም የሚለው ምንድን ነው? ደበደባቸው ነው። ኢየሱስን እናውቀዋለን፣ ጳውሎስንም እናውቀዋለን። እናንተ ሳ ማናችሁ? ብለው ደበደባቸው ይላል። ራቁታቸውንም እስኪሆኑ ድረስ፣ እርቃናቸውን እስኪሆኑ ድረስ ደበደባቸው። አልቻሉትም፣ አሸነፋቸውም ይላል። እንግዲህ እነዚህ አያምኑበትም። እውነተኛውን ጌታ ለሚከተሉት ግን እሳ ስሙን ይጠቀሙታል። ዛሬም የብዙዎቹ እንትን እንደዚህ ነው። ኢየሱስ የሚለውን ስም ይጠቀሙታል፣ ግን አያምኑት። ለማያምኑት የሚሆን አይደለም። ለአመኑት ነው፣ ለተቀበሉት ነው፣ ለሚድኑበት ነው፣ ለሚተማመኑበት ነው። ስለዚህ ልክ እነዚህ ሰዎች ጳውሎስ በሚሰብከው በጌታ በኢየሱስ ስም እናምልሃለን ውጣ ይላሉ። አጋንንቱ ራሱ ምን አላቸው? ኢየሱስን አውቀዋለሁ አለ፣ ጳውሎስንም አውቀዋለሁ፣ እናንተስ እነማን ናችሁ ብሎ ደበደባቸው። እርቃናቸውን ሲቀዱ ድረስ ጨርቃቸው እስኪበጫጨቅ ድረስ አስጨነቃቸው። ከዚያም አልቻሉትም፣ አሸነፋቸውም ይላል ከዚህ በኋላ ነው እንግዲህ፣ ምን አድርገዋል? ይሄ በሚሆንበት ጊዜ ብዙ የአስማት ስራዎች፣ የክፉመን መናፍስት ልምምዶች ነበሩ። ይህን ልምምድ አገናኝተው እንዲሁም እንግዲህ ምንድን ነው የሚለው፣ በዚያው በሐዋርያ ስራ ምዕራፍ 19 ቁጥር 19 ላይ ከአስማተኞችም ብዙዎቹ መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት ይላል። ብዙ ሰዎች አስማተኞች ነበሩ። በተለያየ ስም የሚጠቀሙ አስማተኞች ነበሩ፣ መጽሐፍት ያሏቸው። እነዚህ መጽሐፍት ሰብስበው አመጡ የሆነውን ነገር ካዩ የሆነውን ድንቅ ካዩ በኋላ መጻሕፍቶቻቸውን ሰብስበው መጥተው በሰዎች ሁሉ ፊት አቃጠሉት። ዋጋውን ቢታሰብ አምሳ ሺህ ብር ሆኖ ተገኘ ይላል። የአምሳ ሺህ ብር መሆን የሚችል እንግዲህ በዚያ ዘመን በጣም ብዙ የአስማተኞች ትብታ መጽሐፍት ተሰብስበው መጥተው ተቃጠሉ። ሶ አምላካውያት ያልሆኑ ወይ ደግሞ የእግዚአብሔር ቃል የሌላቸው የእግዚአብሔር ቃል እውነት የሌለባቸው ሰርገው የገቡ ምንፍቅና ያላቸው ምንፍቅና ያላቸው ያለት ማለት ነው። ለምሳሌ የአስቀዋ ልጆች ምንፍቅና ነው የሚሰሩት፣ በኢየሱስ ስም ካባነት፣ በውስጥ ሌላ ምንፍቅና ይሰራል። አያምኑትም። ስሙን በስሙ ሌላ ስራ ይሰራል። ለዚያ ኮ ነው የሚመጣውን ቢሆን ሌላ ቅዱስ ጳውሎስ ያልሰበክንላችሁ ሌላ ኢየሱስ ቢሰብክ ሌላ ኢየሱስ የሚሰበክ አለ። የቱ ሐዋርያት ያልሰበኩት ማለት ነው። ከሐዋርያት ያልሆነ የሚሰበክ ሌላ ኢየሱስ አለ። ስለዚህ የኢየሱስ ስም ስም እንደ ካባ ተጠቅመውት በማያምኑ ስም የሚሰራ ምንፍቅና የሚሰራ ሴራ ስላለ ያንን ነው። በዚያ ጊዜ በኢየሱስ ስም ጳውሎስ በሚሰብከው ማን በሚሰብከው ጳውሎስ በሚሰብከው በኢየሱስ ስም እናምልሃለን። አሁን ቤተክርስቲያን የምሰብከውን ኢየሱስን ብለው ይላሉ፣ ግን እሳ በስሩ ሌላ ምንፍቅና ነው። ለዚያ ነው አጋንንቱ ራሱ የተቃወማቸው የደበደባቸው። ቅዱስ ጳውሎስን አይቃወሙም፣ አማኞቹ እውነተኞቹን አይቃወማቸው። ስለዚህ ይሄ መጻሕፍትን መርምሮ የማቃጠል መጻሕፍትን መርምሮ የመለየት አምላክት መጻሕፍትን ቅዱሳት መጻሕፍትን ቅዱሳት መጻሕፍት ካልሆኑት እርኩሰት ካለባቸው ሌላ ደባ ሸፍጥ ካለባቸው መጻሕፍት የመለየት አቃጥሎ የመለየት ልማድ ነበረ። መጽሐፉ በነገራችን ላይ በኤክሳሉ በኤክሳኑስ እንደዚህ አይነት ትሬንድ ከድሮ ጀምሮ የነበረ ነው። ለምሳሌ እሳት ላይ ይጣላል መጽሐፍ በእሳት ይቃጠላል። እውነተኛ መጻፍ መጻሕፍት አይቃጠሉ። ለምሳሌ እንግዲህ የአባ ሕርያቆስ ቅዳሴ ማርያም በዘመኑ የነበሩ ሊቃውንት ሊቀበሉ ስላልቻሉ ቻሉ እውነተኛና ያው አለመሆኑ መሆኑን ከእግዚአብሔር ይሁን አይሁን የሚለውን ለመለየት በእሳት ነበር ያቃጠሉት ግን መጽሐፉ ምንም ሳይሆን ሲቀር ከዚያም ብዙዎቹን እንዲያውም ሲፈውስ መጽሐፉ የቅዳሴያችን አንዱ ክፍል እንዲሆን ካሉን ቅዳሴያት አንዱ ሆኖ ወደ ቤክሳ እንዲጨመር ሆኗል። በውሃ ደግሞ ያረጥቧቸው ነበር። ውሃ ጨምረውባቸው መጻሕፍት ይታዩ ነበር። አምላካዊት መጻሕፍት ምንም የማይሆኑት የማይጠፉት ከፕሮቴክት ከሚያደርጋቸው ከእግዚአብሔር ቃል የተነሳ ነው ማለት በላቸው ላይ ካለው ከእግዚአብሔር ቃል የተነሳ ከእግዚአብሔር እውነት የተነሳ ነው። ስለዚህ የእሱ መጻሕፍት የእሱ ካሴትም እውነት ሆኖ ቢሆን ኖሮ ምናልባት ላይቃጠል ይችላል። ስለዚህ ይሄንን ከዚህ ጋር አሁን መጻሕፍትን የመለየት የማውገዝ ከመጀመሪያው መቶ ክፍለ ዘመን ጀምሮ ቤተክርስቲያን የስተት ትምህርት ይገባ ስለነበር፣ ኢየሱስ ላይ የተለያየ የመንፍቅና ትምህርቶች ይነሱ ስለነበር፣ እነዚያ ለመለየት ቤተክርስቲያን በየጊዜ ጉባኤ እያረገች አደለ። መጽሐፍ ሰው ትለያለች፣ ካሴት አደለ ሰው ትለያለች። ቤተክርስቲያን ተመለስ ብላ እምቢ ሲል ሰውየውን እራሱ ታወጣለች እንኳን ካሴቱን። ሰውየው ወጥቶ የለ እንኳን መጽሐፉ፣ ሰውየው ወጥቶ የለ ሰውየውም ተቃጥሏል። በነፍሱ ዋሽ ነው። ምክንያቱም ሞት ብሂል ለነፍስ ረሂቅም እግዚአብሔር ነው። የነፍስ ሞቷ ከእግዚአብሔር መለየቷ ነው። ከእግዚአብሔር ርቆ ወጥቶ የለ ከቤተክርስቲያን እውነተኛ ቤቱ የጌታ ቤተክርስቲያን ወጥቶ ተቃጥሏል። ወጥቶ እኮ ሞቷል። ስለዚህ እሱ እንኳን ወጥቷል፣ እንኳን ካሴቶ ይሄ ደግሞ ከመጀመሪያ ዘመን ጀምሮ ቤተክርስቲያን ተጠቀምበት የነበረው እውነታ ነው እንጂ እሱን ለማጥቃት ተብሎ የወጣ መዋቅር አሰራር አደለም። የለም ቤተክርስቲያን በነገራችን ላይ አንድም ነፍስ እንዲጠፋ ፍላጎቱ አደለም በምድርም ያለችው በሰማይ ያለችው ቤተክርስቲያን አንዲት ህብረት ቤተክርስቲያን ማለት ነው ማለት ለምሳሌ ንሳ በሚገባ በአንዱ ኃጢአተኛ በሰማይ በመላእክት ዘንድ እጅግ ታላቅ ደስታ ይሆናል አይደል የሚለው ስለዚህ አንዱ ሰው እንኳን እንዲጠፋ ቤተክርስቲያን ፍላጎት የላትም እንዲመለስ እንዲድን ነው ግን መጨረሻ ላይ አልፈልግም ካለ ሰው አልፈልግም ካለ ይሄዳለሁ ካለ እንዲሄድ ትፈቅደለታለች ከዚያስ አንተን እንወድሃለን ትምህርትን ግን እናወግዛለን ብላ ትለየዋለች። እንጂ ቤተክርስቲያን ማንንም የመለየት ማንንም ለይቶ የማጥቃት ፍላጎት የላችም ቤተክርስቲያን የክርስቶስ አካል ናት ከክርስቶስ በተማረችው የርህራሄ እንጂ አመፃና ክፋት የለባትም። ሚደርስ በዚሁ ላይ ተያይዞ በጣም ደግሞ እየታሰበበትም እና ብዙ ሰዎችም እየፈሩ ያሉት ነገር ምንድ ነው? እንደዚህ አይነት የጥላቻ ንግግሮች እየወጡ ነው በጣም ያሉት እየተሰሙ፣ እንደዚህ በሚኖርበት ሰዓት ለሀገር ካለው ሰላም አንድነት እና ፍቅር አንጻር የሚያደርሰውስ ተጽዕኖ ከህግም አንጻር ይሄ ነገር መታየትም የለበትም ወይ? ቅድም ደግሞ አንተ እንዳልከን ይሄ ሰው እድሉን ቢያገኝ ኖሮ ያደርገውም አልነበረ። ያው እድሉን ያለ ማግኘቱ፣ እንደውም አንዳንዶቹ እንደሚሉት ከጀርባ እጁ ሊኖርበት ይችላል በሻሸመኔ በነበረ ሰዓትም የሚሉ አሉና፣ ይሄ ነገር ከሀገር ሰላም አንጻርና ከህግ አንጻር እንዴት ስመጣት ይገባዋል? ይሄን ለምንናገር፣ ይሄን ለመተቸት ግን እንትን አይፈልግም፣ የተለየ የህግ እውቀት አይጠይቅም። ምን ማለት ነው? ሲገሉሽ እንኳን ገደሉሽ ካልኩ አምፓርት ኦፍ ኢት ማለት ማለት የዚያ ነገር አካል ነኝ ማለት ነው። እየተስማማው ነው ማለት ነው ሰው መገደሉን መግደሉን ቀጥሉበት እያልኩ ነው ለሌሎቹ መግደሉን ቀጥሉበት ልክ ናችሁ ከዚህም በላይ አድርጉ እያልኩ ነው ስለዚህ ይሄ ልክ አይደል በፍጹም የጥላቻ ንግግር ነው ስህተት ነው ቤተክርስቲያኒቱም ምን ያህል እንደሚጠላት እየተናገረ ነው እድሉን ቢያገኝ እሱም የዛ አካል ተሳታፊ እንደሚሆን እንደሚገድለን እየነገረ ነው ይሄ በጣም በፍጹም ስህተት ነው አንደኛ ለምሳሌ እኛም ተነስተን ደግሞ በጋሻው በተገኘበት ይገደል ብንልስ አሁን ሀገር ወደ መበጥበጥ አይሄድም ወይ በጋሻውና የበጋሻው ተከታዮች ባሉበት ይገደሉ ብንል እሱም ብቻ እኮ አይደለም፣ ባይዞ ለገደሉ ለምሳሌ እኛም መልስ እንስጥ ብንልስ አሁን የቤተክርስቲያን ትዕግስት የቤተክርስቲያን ዝምታ ነው እንጂ ሀገር ይፈርሳል እኮ። በሃይማኖት የሚነሳ ጉዳይ በቀላሉ ይታያዳል። ሀገር እንዲቀጥ አሁን ለምሳሌ ወጣቱ በቃን እያለን፣ አዎ በቃን፣ እኔም በቅቶኛል። ለምሳሌ አርሲው ሰው የሚሞተው ቀን በቀን ነው። ስቲል አሁንም ይሄን ቀርጻ እስከምናደርግበት ጊዜ ድረስ ሰው ይገደላል፣ ሰው ይሞታል። ክርስቲያኖች ውጭ ነው የሚያድሩት። ቤት አያድሩ፣ ቤታቸው ገብተው አይተኙ። ምክንያቱም ድንገት ይመጣሉ፣ ድንገት ይገሏቸዋል። ስለዚህ ተኝተው ቤት ውስጥ ሞታቸውን ላለመጠበቅ ውጭ ነው የሚያድሩት። እግዚአብሔር የሚያውቀው ውጭ እያደሩ ነው እየኖሩ ያሉት። አሁን ይበቃል እያለ ነው ሰው። ቀጣይ ሰው ሲከፋው፣ ሰው ሆዱ ሲብሰው ሌላም ያደርጋል። ከዚህም የከፋ ነገር ሊያደርግ ይችላል ሰው። ስለዚህ ሀገር ወደ መፍረስ ይሄዳል። ስለዚህ ህግ ኃይል ሌለው ይገባል ማለት ነው። በዚህ የሚቀጥል ከሆነ ይሄ ነገር የሚቀጥል ከሆነ ነገ ወደ እርስ በእርስ ጦርነት ወደ እርስ በእርስ እልቂት ያመራል። በህግም ደግሞ የማንንም ሰው መገደል ኢቭን በነገራችን ላይ መንግስት፣ ህግ ሰው በህግ ፊት ወንጀለኛ እስካልተባለ ድረስ አንድን ሰው ወንጀለኛ ብሎ መጥራት ኢቭን ያስቀጣል። አንድ ሰው ህግ አጽድቆ፣ እገሌ ወንጀለኛ ነው ብሎ እስካለ። ለምሳሌ ሌባ ሲሰርቅ ተገኝቶ ቢታሰር ሌባ የሚባለው መች ነው? ፖሊስ ጣቢያ ሲገባ አይደለም፣ ፍርድ ቤት ሌባ ነው አዎ ብሎ ምስክር ቆጥሮ ሌባ ብሎ ከወሰነበት በኋላ ነው። ምን ሌባ። ስለዚህ ብድግ ብሎ አንድ ሰው አዎ ጥፋተኞች ናችሁ ሲል ጥፋተኛ መሆናችንን ማስረጃ አምጣ ተብሎ ሊጠየቅ ይገባዋል። በህግ አግባብ ማለት ነው። አይጠየቅም። ይሄ ግን እየሆነ ያለበት ምክንያት ምንድነው? ምን አልባት ዘመን ቤተክርስቲያኖች ላይ ዘንበል ስላለባት አይደል? ክርስቲያኖች ላይ፣ ኦርቶዶክሳውያን ላይ ዘመን ዘንበል ስላለ እንጂ በዚህ ሀገርም ታሪክ የአንድም ሰው የሁለትም ሰው ሞት ዋጋ ነበረ። አሁን እንግዲህ እኔ እንኳን እስካለ መረጃ ወደ ኦልሞስት ወደ ሰላሳ ዘጠኝ ሰው ደርሷል ማለት ነው። ወደ ሰላሳ ምናምን ሰው አልፏል። ስለዚህ እነዚህ ሰዎች እየሞቱ ነው፣ አሁንም ይቀጥላል። እንግዲህ ትናንትና ሰዎች ሞተዋል እንደምናውቀው እና ከዚህ አንጻር ይሄ በህግ አግባብም እንደ ሀገርም እንደ ሰውነትም ልክ አይደለም። ሰው ማንም ሰው ሊቃውሙ የሚገባ ነው። በነገራችን ላይ ከወንጌላውያን አማኞችም እኮ ይህንን የቤክሳይቱን መግለጫ አይተው የሲኖዶሱ መግለጫ አይተው ደግፈው ጽፏል። መግለጫ ስተዋል። የሀዘ መግለጫ ስተዋል፣ ከፕሮቴስታንት ወገንም ማለት ነው ስለዚህ ሰው የሆነ ሰው ሊቃውሞ የሚገባው እውነታ ነው። ይህ በነገራችን ላይ በዚ ላይ አያይዘን የሰውነት ሚዛንስ ምንድን ነው? አሁን እንደ ሰው ጉዳት ሲደርስብህ ካላዘንክ ምንድን ነው ሰው የመሆኑስ ሚዛን? ኦፍኮርስ ሰውነት፣ በነገራችን ላይ ሰውነት በሃይማኖት አይለካም። ሰውነት የሚለካው በሰውነት ነው። በቃ ሰው ሆኖ በመገኘት ነው የሚለካው፣ ሰው ሆኖ በመኖር ነው የሚለካው። ለዚያ ነው። ለምሳሌ እንግዲህ ዛሬም አለ፣ በእርግጥ ሙሉ ለሙሉ አልጠፋም። በተለይ በቀደመው ዘመን ለምሳሌ ሙስሊም ወገን ሰው ሲሞትበት ለቅሶ ኔደውም ሁሉም ይቀመጣል፣ ክርስቲያኑም አንድ ላይ። ከክርስቲያኑ ሲሞት ሙስሊሙም ሌላኛውም ክርስቲያን ተሰባስቦ አንድ ላይ ይቀመጣል። ሰው በቃ ምክንያቱም ለቅሶ ሲገባበት፣ ሰው ሀዘን ሲገባበት፣ ሰው ሃይማኖቱ ምን ነበረ አይባልም። ሰው ነው ሰው ሲሞት። ሰው የከበረ ነው አደል አፍተሮል፣ በእግዚአብሔር መልክና ምሳሌ የተፈጠረ የከበረ ፍጥሩ ነው፣ የከበረ ፍጥረት ነው ሰው። ስለዚህ ሰው ሲሞት ያሳዝናል፣ ሰው ሲገደል ያሳዝናል። ሰው ሞተ ተብሎ ሀዘን እንቀመጣለን እገሌ ሞተ ተብለን፣ እገሌ ሞተ ተብለንስ ምን እንቀመጣለን? ሀዘን እንቀመጣለን፣ ለቅሶ እንቀመጣለን። እንኳን ሞተ ካለ ሰው ከምን ወገን ነው? ኢሚዲየትሊ ከሰይጣን ወገን ነው። ምክንያቱ በመግደል የሚደሰት ሰይጣን ብቻ፣ ወይ ደግሞ የሰይጣን ማደሪያ መልእክተኛው የሆነ ሰይጣን በእርሱ ላይ የሚሰራበት ሌጊዮን ካልሆነ በስተቀር በሰው ሞት የሚደሰት ሊኖር አይገባም። ልክም አይደለም። በምንም ሚዛን ልክ አይመጣም። እዚሁ ላይ አያይዘን ቅድም እንዳልከውም አንተ የሲኖዶሱ መግለጫ አሁን ሰሞኑን በአርሲ እየተገደሉ ያሉ ወገኖቻችን ላይ ያለ አሰቃቂ ድርጊት አለ ና የተሰጠን መግለጫ ለከ ሲኖዶሱ ግን ይሄ ነገር በቂ ነው ወይ? መግለጫው ከወጣም በኋላ ግድያው እንደቀጠለ ነው ያለው። እዚህ ላይ ምንትላለ እንደ ቤተ ክርስቲያንስ ሊወሰድ የሚገባው አቋም ምን ያህል ነው? እኔ እንዲሁም አንድ የሊቀሊቃውንት ስማኮነ ጽሑፍ አይቼ ነበርና ፌስቡክ ላይ መግለጫ፣ የሚያስፈልገው የሐዘን መግለጫ፣ የሚያስፈልገው የዘን መግለጫ፣ የሚያስፈልገው መግለጫ ብለዋል ና መግለጫው፣ ሌላ መግለጫ ያስፈልገዋል ነገር ማለት። እውነት ለመናገር ል ማለት ለእኔ ምንም ይዘን አይደፋም። ሰው ተገድሎ ያውም ሀያ አምስት ሰው ሞቶ በዚያ ቅጽበት ውስጥ የተሰጠው መግለጫ ከገዳዮቹ ጋር ምንም ያን ያህል የተለየ ሰፊ ልዩነት የለው። ምክንያቱም እናያለን በሌላው ቤተ እምነት አንድ ሰው ሲሞት፣ ሁለት ሰው ሲሞት፣ የሆነ ነገር ሲፈጠር ምን ያህል ርቀት እንደሚካሄድ የሆነ ሰው ተሰደበ ተብሎ ምን ያህል ርቀት እንደሚሄድ እናውቃለን። ይሄ ሁሉ ሰው ሞቶ እስቲል አሁንም ሞቱ እንደቀጠለ ሆኖ ከመንግስት አካል ጋር ተነጋግረው እንዲቆ አላደረጉ። ወደ ቦታው መሄድ ነበረባቸው። ወደ ተገደሉ ሰዎች ከመንግስት አካል ቢሆን የጸጥታ መዋቅር ጠይቀው ተኪዶ መጽናናት አለባቸው። ሂዶ ማየት አለባቸው። እንዲሁም የሀገር ስቦቱ ሊቀ ጳጳስ ማ ኦርቶዶክስ ስለመሆናቸውን በምን አቃለው ነው ያሉት? ይሄ ጭራሽ አባትነት ሽታም የሌለው ሌላ ሌላ ታሪክ ነው። ሌላ መገለጫ፣ ሌላ ማንነት ነው። አትሊስት ግን የሲኖዶሱ መግለጫ በቂ አይደል? ዝም ብለን የሀዘን መግለጫ ታ ነው እንዴ የምንመለሰው? ማለት ለሞቱት ነብስ ማሬሽ ላሉ ትሳ ከዚያ በኋላ እኮ ዝም ስላለን ወደ አስራ ምናምን ሰዎች ተገደሉ እኮ መግለጫ ላለፈው ነው ይዘ አ ላለፈው ነው የሀዘን መግለጫ ብቻ ከተብሎ ከተባለ ወደፊት ለሚገደሉት እስኪ ምን ታስባሉ ከተባለ መግለጫው በራሱ ልካል ያንን ታይቶ እኮ ነው ይዘ በኦሮምኛ የሚባል አባባል አለ መሰለሽ ሰአ ባንጋፈጨፍሴ ኦላን ጀጃምሴ ጎረቤት ይሄ ባለቤት ቀንዷን እንደሆነ ይሰብራትላም ጎረቤት አይኗን ያጠፋት። ማለት ነው ምን ማለት ነው ኦሬዲ ባለቤቱ ራሱ ቀንዱን ሰብሯታል፣ ቫሊዩዋን አሳንሷል ማለት ነው። እሱ ቫሊዩዋን ካሳነሰ እሷ እሱ ከቀንዷን ከሰበረላት ክብሯን ካሳጣት ጎረቤት አይን ያጠፋታል። እንደ አንተ ራሱ እንዲያርጋር አይደል ነው የሚለው ስለዚህ የቤክሳይቱ መግለጫ መላላት የቤክሳይቱ መግለጫ አቅም ያጣ መሆን ይሄ ጉልበት የሌለው ጠንከር ያለ ምንም ደግሞ ይሄ የምሬት እንትን ማይሰማበት በመሆኑ የዞኑ አስተዳደር ምን አለ የተጨፈጨፈ ኦርቶዶክሳዊ የለማል ስለዚህ እሱ ልክ ነው ማለት ምክንያቱም የቤቱ ሰዎች ዝም ስላሉ የቤቱ ሰዎች ሀዘኑ ስላልተሰማቸው የቤቱ ሰዎች ስለማይገዱ ስለማይሞቱ ብር ሲጠፋኮ ምን ያህል ስሜት እንደሚሰማቸው እናውቃለን ሙዳየ ምጽዋት ቢሰበር ዝም ይባላል እውነት ለመናገር እኮ ዝም አይባል ስልጣን ቢነካ በወንበራቸው የሚመጣ ዝም ይባላል እንዴ? ዝም እንደማይባል በቀደሙ ጊዜያቶች አይተናል፣ በደንብ ማለት ነው። አሁን ሰው ነው እያለቀ ያለው፣ አሁን ክርስቲያን ነው እየሞተ ያለው፣ እየተሰደደ ያለው፣ ውጭ እያደረ ያለው፣ ባይዞዬ እነዚህ ክርስቲያኖች፣ እነርሱ ሲመጡ በሌላቸው ወንበር የሚያነጥፉላቸው ሰዎች ነው፣ ወንበር የሚያስቀምጡላቸው የክብር ምንጣፍ የሚያስቀምጡላቸው ናቸው። የሌላቸውን ብዙ ገንዘብ ለእነርሱ የሚያስገቡ ናቸው። አስራት በኩራት የሚያስገቡ ናቸው። በጸሎታቸው በኮልታፋ የጸሎት እንትናቸው የሚጸልዩላቸው እነዚህን ሰዎች አለማሰብ እኔ እንጃ እንኳን በአባትነት ከሰውነት ልኬት ያወርዳል። እነዚህ ሰዎች ምንም እኳ አልገደሉም። በማን ክርስቲያን ሆኑ? በእነዚሁ አባቶች ክርስቲያን አድርገሻቸው፣ ሲሞቱ እንዴት አትከለክልላቸው? አይደል እኛ አባቶች ናቸው አለ ክርስቲያን አድርጓቸው። ስለዚህ በክርስቲና ሲገደሉ ኃይል ሊጠየቅላቸው ይገባል። ደግሞ ይሄም አካል ሊጠየቅ ይገባዋል። የዞን አስተዳደር በጅምላ ተጨፍጭፈው ተገለው በአንድ እንትን በለቅሶ ሲቀበር በግልጥ የሚታየውን እውነታ መሬት ላይ ያለውን እውነታ አልተገደሉም። ሲል ቤተ ክርስቲያኒቱ የህግ አካል አላት፣ በህግ አካል ጠይቅ ይገባል። እንዴት አልተገደሉም ትላል? ለምን ማለት ነው? ከመገደላቸው ውስጥ እጅ አለ ወይ አይደል? የተገደሉትን ሰዎች በግልጥ ያለውን መረጃ አይ አልተገደሉም ካለ እንግዲህ ይሄም አካል ከጀርባ አለበት ማለት ነው። ያለበለዚያ በጣም ከሞት የሞት ሞት ምን እንደሆን ታውቂያለሽ? ለሞትሽ እውቅና ሲነፈግ፣ ገድለውሽ ለመሞትሽ እውቅና ሲነፍጉ ገድለውን እኮ ለምን ተገደል ብለን ስናለቅስ እንዴት ታለቅሳላችሁ ብለው ይሉናል ገድለው። ስለዚህ ሰው ተገሎ ሞቶ ለሞተ አካል እውቅና አለመስጠት ፍጹም ከገዳዩ ጋር የተካከለ በደል ወንጀል ነው። ይሄንን ቋሚ ሲኖዶሱ የሆነ የቤተሰቡ አካሎች ምርር ብለው ሲጠይቁ አላየን። ለምን አይሉንም? አሁን ጥቁር ልበሱ እንለብሳለን ጥቁር። አሁን አሁን በእውነት እናዝናለን፣ ማርያምን እናዝናለን። አሁን በደንብ እናዝናለን። ወንድሞቻችን ክርስትና በክርስቶስ ሁላችን አንድ አካል ነው። ስለዚህ እኔ እጄ እየተቆረጠ እንዴት ነው ማልደማው? እንዴት ላልደማ እችላለሁ? አካሎቻችን እየተቆረጡ እየተሰደዱ እየተገደሉ እየተጨፈጨፉ ባይዞይ ዛፍ ሲቆረጥ አሁን ህግ ከለላ አለው። ዛፍ ሲቆረጥ አሁን እኮ ከዛፍ ዛፍማ ክብር አለው። አነሰው ኦርቶዶክሳዊነት በግልጥ እየተጨፈጨፉ ይሄንን በደንብ የሚታወቀውን እውነታ ይሄን መከለል አለመቻል ለዚህ መናገር አለመቻል በእውነት አላውቅም፣ ምልል እንደሚችል አላውቅም። ግን አሁን ማዘን ካለብን አሁን እናዘናለን ጥቁር መልበስ ካለብን አሁን ጥቁር ለብሳለን። ተሰብስበን መጸለይ ካለብን ሱባኤ መያዝ ካለብን ሱባኤ እንይዛለን። እግዚአብሔር እንዲሰማን መጸለይ ካለብን ተሰብስበን እንጸልያለን። በዚህ የሚቀብድ ጊዜም ምንም ሁኔታም የለም። ማ ነው እኛ ጋር እስኪደርስ የግድ የእኛ ቤተሰብ አባላት መገደል አለባቸው? የግድ ከእኛ ቤተሰብ አባላት ውስጥ ሰዎች መሞት አለባቸው? ይህን ነገር ለመረዳት እና ፍጹም በሁለቱም ወገን በእኛ ቤክሳን የወጣው መግለጫ ሚዛ የሚደፋ አይደለም። እንዲያውም ደግሞ የዞኖ ስታንዳርድ ደግሞ የተገደለ ሰው የለም ብለው መገደላቸውን እውቅና ነፈገው። ምን ማለት ነው? እንኳን ተገደሉ እንደማለት ነው ትርጓሜ። ስለዚህ ፍጹም ስህተት ነው፣ እንግዲህ ፍጹም በደል ነው። ግን ጊዜ ቤተክርስቲያን ላይ ያዘንብሉባታል፣ ጊዜ ኦርቶዶክሳዊያን ላይ ዘንበል ብሏል። የቀረውስ ምእመን እንደ ምእመን ምን ማድረግ አለበት? ሌላውም ደግሞ አማኝም ባይሆን እንደ ዜጋ ሀገር ላይ የመጣ ነገር ነው እና ዛሬ እኛ ጋር ባይደርስ ነገ ከነገ ወዲያ የሚመጣ ነገር ነው። ያው ቅድም እንዳልከን ነው እና ነገሩ እንዴት መደረግ አለበት እንደ አማኝም እንደ አንድ ዜጋስ ህዝቡ ምን ማድረግ አለበት? በእንደዚህ አይነት ሰዓት ባይዞ የተንሸዋረ ምልከታ ካልሆነ በስተቀር ክርስቲያኑም፣ ኦርቶዶክሱም፣ ፕሮቴስታንቱም፣ ሙስሊሙም፣ ካቶሊኩም፣ ሌላውም ሌላውም የሚያምነው የሚያኖረን በፍቅር መቻቻል፣ አብሮ መኖር ብቻ። ሲመራኝ ስነሳ፣ እኔም መራለሁ፣ እኔም ገድላለሁ፣ ገድዬ እሞታለሁ፣ እሱም ገድሎ ይሞታል። አየሽ? ምን እንደ ሀገር እናልቃለን። እንደ ሀገር እንፈርሳለን፣ እንደ ሀገር እንጠፋለን። የሚሻለው የቱ ነው? ተዉ። የቻለ በሃይማኖት በፍቅር ሰብኮ ይመልስ። እሱ በቃ እንደሱ እኮ ነበርና አይደል? የሚችል እሱን ያድርግ። ግን በየትኛውም ስሌት መገዳደል ግን ልክ ሊሆን አይችልም። ይህንን ሁሉን መቃወም ያለበት ሁሉን ማውገዝ ያለበት መንግስት፣ እንደ መንግስት በዚህ ጉዳይ ላይ ቆፍጠን ያለ እርምጃ መውሰድ አለበት። ምንም ጥያቄ የለውም። በቃ ምክንያቱም በሃይማኖት ጉዳይ የተነሳው እሳቱ አንድ ቦታ ላይ አይቆም፣ አንድ ቦታ ላይ አይቆም። ለምሳሌ ይሄ አሁን ባለው አቆጣጠር ከሆነና ሰዎች ለምሳሌ በጎሳቸው ቢሆን፣ ጎሳ አንድ አካባቢ ነው። ጎሳ አንድ አካባቢ ላይ ያለው ነገር ለማቀዝቀዝ ያስችል ይሆናል። ሃይማኖት ሲሆን ድንበር የለው። አየሽ፣ አካባቢ አይወስነው። ለምሳሌ ኦርቶዶክሳዊ አርሲ አለ፣ ወለጋ አለ፣ ጎጃም አለ፣ እንትን ምንድን ነው እሱ፣ ጎንደር አለ፣ አክሱም አለ፣ አዲግራት አለ፣ አርባ ምንጭ አለ ጅማል ሐረራል የትም አለ ኦርቶዶክሳዊ ሙስሊም የትም አለ። ፕሮቴስታንታዊም እንደዛው አለ። ስለዚህ መገዳደሉ የሚሆነው አንድ አካባቢ ላይ አይደለም፣ መጠፋፋቱ አንድ አካባቢ ላይ አይደለም። አብሮ ለመኖር አብሮ ለመዝለቅ እንደ ሀገር የሚሻለው የቱ ነው? ተከባብሮ መኖር፣ የራስን ሃይማኖት በነፃነት መስበክ፣ የራስን ሃይማኖት እውነታ መግለጥ። ሌላውን ግን በጉልበት መግደል፣ ሌላውን በጉልበት ለማጥፋት የሚሄዱትን ሰዎች ሁሉም አካል ሊቃወም ይገባል። እኔ በዚህ ላይ ሙስሊሞች ዝም በማለታቸው በጣም ታዝቤያለሁ፣ በጣም ተገርሚያለሁ። ምክንያቱም ልክ አይደለም። ይሄ ይሄ አብሮ ለመኖር እንደ ሀገር ለመቀጠል ስለሚቸግረን ማለት ነው። በስተመጨረሻ ቀረ የምትለው ሀሳብ ካለ የምጨምረው ካለ የዛሬውን ዝግጅታችንም በዚህ እንትን እንበል። እሺ ምናልባት እንግዲህ ለሞቱት መጽናናትን እንመኛለን። ለሞቱት እንግዲህ ነፍሳቸውን በቅዱሳን አጠገብ ያደርግልን ደግሞ ለቀሩት ለሚሰደዱት፣ ለሚፈናቀሉት፣ ዛሬም በጭንቅ ለሚያድሩት፣ ዛሬም በጭንቅ ለሚውሉት፣ ዛሬም ሌሊቱን ውጭ ላይ ቆመው መውጣቸውን ቀን ለሚጠብቁት እግዚአብሔር ይድረስላቸው ማለት ወዳለሁ። ቅዱስ ሚካኤል ይድረሰላቸው፣ ይጠብቃቸው ማለት ነው ወዳለሁኝ። እንግዲህ ቅዱሳን መላእክትን ስለኛ ያዛቸዋል እግዚአብሔር። መከራ በበዛብን ጊዜ፣ በተሰናከልኝ ጊዜ እንዳንወድቅ እንዳንጠፋ ቅዱሳን መላእክቱን ያዛልና፣ ቅዱሳን መላእክቱን ይዘዝላቸው እግዚአብሔር ይጠብቃቸው እግዚአብሔር ልልወዳለውኝ። እግዚአብሔር ከእናንተ ጋር ይሁን፣ እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። በእርግጥ ክርስትና የመከራ ዓለም ነው። በስሙ ልናምን ብቻ አልተጠራንም፣ በስሙ ደግሞ መከራ ለመቀበልም ጭምር ስለሆነ በስሙ መከራ እየተቀበልን በሰማይ ያለው ነጩ ልብስ እንወስዳለን። የቱንም ያህል ብትረሱ፣ የቱንም ያህል የተሰዋችሁ ቢመስላችሁ፣ እግዚአብሔር ግን ቀን አለው። እግዚአብሔር ቀን ያመጣል። ባይሆንም ግን ከነ ክብራችን ከነ ማኅተባችን ከነተጠራንበት ስም ከከበረው ስም ጋር እንዲሁ ከና ኃጢአታችን፣ ከወደደን ስም ጋር ወደ መንግስቱ መሄድ ታርዶም፣ ሰማዕት ሆኖ ማለፍ የከበረ ክብር ነው። በምድር ያለውን አሰራር በምድር ያለውን ምናልባት የአባቶችን ድካም አይታችሁ ልባችሁ ዝቅ እንዳይልባችሁ፣ ወዳልተገባ ውሳኔ እንዳትሄዱ አደራ ለማለት እወዳለሁ። ከዚያ ውጪ እግዚአብሔር ግን ያሳርፋል፣ እግዚአብሔር ግን ቀን ያመጣል። ሀዘናችሁን እግዚአብሔር ይመልከትላችሁ፣ ሀዘናችሁን እግዚአብሔር ይቀበልላችሁ ለማለት እወዳለሁ። በጋሻው ከቻልክ ከቻልክ እግዚአብሔር ቢረዳ አንደኛ ወጥተሃል። ከወጣ ስለምታምነው እምነት አንተ ገባኝ ስላልከው ስለተረዳው ነገር ለማስተማር ሞክር፣ እሱን ለመንገር እሱን ለማሳወቅ ሞክር። ሰዎች እውነት ነው ብለው ካመኑና ማስረጃ አሳይተሃቸው ከተረዱ ይከተሉ። ከዚያ ውጭ ግን አሁን አንተ ከኦርቶዶክስ ቤተክርስቲያን ወጥተሃል። አንድ ባል ሚስቱን ከተፋታ በኋላ በሄደበት ሁሉ ስለፈታት ሚስቱ ላይ ሊያወራ አይገባው ስለገባት አዲስ ሚስቱ ስለሷ መናገር ስለሷ ሞያ ስለሷ ጉብዝና ማውራት ይኖርበታል። አንተ ከቤተክርስቲያን ወጥተሃል፣ ከቤተክርስቲያን አካልነት ተለይተሃል፣ ጎድለሃል። ማውራት ያለብህ ሌላ ምናልባት እውነት ነው ብለህ ያልከውን የያዝከውን ነገር እሱን አስተምራቸው ለተከታዮች እሱን አሳውቃቸው። ቤተክርስቲያንን ግን ተውል ከቤተክርስቲያን ላይ እጆችን አንሳ። ምናልባት ቤተክርስቲያን ዛሬ መኗኗን ብታዝ ምን ሊደርስብህ እንደሚችል አንተም ይገባሃል፣ አንተም ትረደዋለህ በደንብ ማለት ነው። ስለዚህ ከቤተክርስቲያን ከወጣ በኋላ ደጋግመህ ስለ ቤተክርስቲያን ለምን ታወራለህ? ሌላ ርዕሰ ጉዳይ የለህም ወይ? ሌላ የምትነጋገርበት ጉዳይ የለህም ወይ? እዚያው ራስህን ችለህ ለምን አንተ ጋር ያሉትን አታስተምርም? ስለዚህ እባክህን በቤተክርስቲያን ላይ የምታደርገውን ዘመቻ በቤተክርስቲያን ላይ የምታደርገውን የጥላቻ ንግግር ገደብ ይኑረው፣ ወሰን ይኑረው። ሌላው ደግሞ ልብ ከሸፈተብህ አሁንም ቤተክርስቲያን በሯ ክፍት ስለሆነ ንስሐ ገብተህ መመለስ ትችላለ። ቤተክርስቲያን ትቀበላለች የማንንም ሞት ስለማትፈቅድ ማለት ነው። ስለዚህ ከቤተክርስቲያን ላይ እንግዲህ እጅህን እንድታነሳ እጁን እንዲያነሳ ድራ እንላለን አደል። ቤተክርስቲያን መመለስ ከፈለገ መመለስ ይችላል። በሩ ክፍት ነው። ንስሐ ገብቶ መመለስ ይችላል። ቀኖና ወስዶ መመለስ ይችላል። ከዚያ ውጭ ግን ጥሏ ስለሄዳት፣ አታስፈልገኝም ብሎ ስለሄዳት ቤተክርስቲያን ቀን በቀን ማውራት ምናልባት ያልጨረሰው ፍቅር እንዳይኖር ያጠራጥራል እና እንቀበለዋለን ይመስለኛል ከመጣ በጣም በጣም እናመሰግናለን። ለነበረን ጊዜ ክብራትና ክብሯን ውድ የሃሌታ ቤተሰቦች፣ የዛሬ ፕሮግራማችን ይሄን ይመስል ነበረ። በቀጣይ በአዲስ እንግዳ በአዲስ ሀሳብ እንገናኛለን። የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲሱ ፔንታውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ አንድ እስከ ባለ አራት መኝታ በተለያዩ ካሬ አማራጮች በማራኬ ቤት ዲዛይን ይዘን ቀርበናል። በ10 ፐርሰንት ቅድመ ክፍያ ከ60 ፐርሰንት የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቅርበናል። የማስታወቂያ አይተው ለሚመጡ አስር ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ።